ኢና ሊላሂ ወኢና ኢለይህ ራጁን እጅግ የሚያሳዝን መረጃ ተሰምቷል። በመካነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ አራት ሙስሊሞች መገደላቸውን ተገለጽ ይላል። እንግዲህ በትላንትና ሁለት ከኢንሻ በኋላ መሻሹ ማለት ነው። የተሰሙ በጣም እጅግ በጣም መራሪ ሐዘን አለ። ከእሱ ጋር ተያይዞ እንግዲህ ሀሩ ሚዲያም በስፋት እንግዲህ ዘግቦታል እንዲሁም ደግሞ ኡስታዝ አህመድ ድንጀበል ያስተላለፈው መልእክትም ጭምራለ ማስደምጣችሁናል። አላህ ይዘንላቸው፣ አላህ ይርሀማቸው። ሁላችሁም ዱ አድርጉላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ከመጪውም በላይ ለሙስሊሞች ሽርሽር እያደረጋችሁ ላይክ እያደረጋችሁ ተደራሽ አድርጉት ማለት ነው። በመካነ ሰላም ከተማ የኖር መስጂድ ኢማምን ጨምሮ አራት ሙስሊሞችን መገደላቸው ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነሰላም ከተማ ቀበሌ ሁለት የሚገኘው የከተማዋ ቀደምት የሆነው መስጂድ ኑር ሀጂ ኑር መስጂድ መስጂድ ኢማም የሆኑትን ሼክ ጀማል ከማል የመስጂድ ጠብ ጥበቃ ሼክ ኢማምን ጨምሮ እስካሁን አራት ምዕመናን በታጣቂዎች መገደላቸው ነው ከስፍራው የደረሰን መረጃ የሚያመላክተው። ከስፍራው የደረሰን መረጃ መሰረት ከተገደሉት ምዕመናን በተጨማሪ የቆሰሉ ሰዎች መኖራቸው ተገልጿል። በዛሬ ሁለት ከኢንሻ ሶላት በኋላ በመስጂድ ዘልቀው የገቡ የታጠቁ ኃይሎች በፈጠሩት ተኩስ ነው ምእመናኖች መገደላቸው የተገለጸው። ታጣቂ ኃይሎች ወደ መስጂድ ሲገቡ አዛን ሲያሰሙ የነበሩትን የመስጂዱን ኢማም ሼክ ጀማል ከማልን አዛናቸውን ሳይጨረሱ በተኩስ እርምታ እንደገደሏቸው ነው የተገለጸው። ኢና ሊላሂ ወኢና ኢለይሂ ራጂኡን እጅግ በጣም ያሳዝናል። እንግዲህ አዛን እያደረጉ ባለበት ቅጽበት ነው እንግዲህ የተገደሉት ማለት ነው አዛ ናቸውን እንኳን ሳይጨርሱ እንደ መረጃው ማለት ነው ከዚህ ጋር ተያይዞ ማለት ነው ኡስታዝ አህመድ ጀበልም እንግዲህ ያስተላለፈው መልእክት አለ ከፌስቡክ ፔጁ ኢና ሊላሂ ወኢና ኢለይሂ ራጂኡን ይላል መራሪ ሀዘን ስፍራን እየቀየረ ተደጋግሞ የተገለጸ የጥላቻና ጭካኔ ጥግ የዛሬዋ ባለተረኛ ወሎ መካነ ሰላም ከተማ ሆናለች። ዘላቂ መፍትሄ ይሻል። በግልጽ የሚታየው ክስተቱ ላይ ብቻ ማተኮር ዘላቂ መፍትሄ አያመጣም። ወገን ድርጊቱ ልብ ሰባሪ ቢሆንም ከስሜት በላይ ሆኖ መሰል ጥቃቶችን በዘላቂነት እንዴት ማቆም ይቻላል የሚለው ላይ ማተኮር ይበጃል። የበፊቶችን ጥቃቶች አድራሾች የአንዳንዳቸው እንኳን ጠንሳሶችና ፍጻሜዎችን ለይቶ ማውጣት እንዴት ሳይቻል ቀሩ? ከየትኛውም ወገን እንዴት በጥቃቶቹ ላይ በቀጥታም ሆነ በተዘዋዋሪ ሚና የነበራቸውም ወይም ንጹሐን የመጠበቅ ኃላፊነት ያለባቸው አካላት ተጠያቂ ሳይሆኑ ተደፈኑ? ሌላው ቢቀር የአካባቢው አጀንዳዎች አጀንዳችን ናቸው ከሚሉት ሚዲያዎች፣ አክቲቪስቶችና የፖለቲካ ሰዎች መካከል ክስተቶችም ሆነ ከአዝማሚያዎቻቸው መነሳት በጊዜውም ሆነ ከክስተቶች በኋላ የምርመራ ጋዜጠኝነት የመከተል ዝርዝር እውነታን ማውጣት የሚቻል ሚዲያም ሆነ አክቲቪስት እንዴት ሊገኝ አልቻለም? ሌላም ሌላም። ከስሜት በላይ ሆኖ ዘላቂ መፍትሄ ማሰብ እስካልተቻለ በቀር በተመሳሳይ መንገድ እያሰብንና እየተጓዝን እነርሱም እያሰቡና እየተጓዙ የተለየ መፍትሄ እንዴት ሊገኝ ይችላል? ብሎ እንግዲህ ኡስታዝ አህመድ ዲንጀበል ያስተላለፈው መልእክት በፌስቡክ ፔጁ ይህን ይመስላል። እጅግ በጣም እጅግ የሚያሳዝን ነገር ነው። በትላንትናው አመሻሽ እንግዲህ የተፈጠረው በወሎ እንግዲህ መካነ ሰላም ማለት ነው። በጣም መራሪ ሀዘን ነው። አላህ ይርሐማቸው አላህ ይዘንላቸው። ሁላችሁም ዱ እንድታደርጉላቸው እንግዲህ በአክብሮ ጠይቃለሁ። ይህን አካል የፈጸመው እንግዲህ ፋኖች ናቸው እየተባለ ማለት ነው። ነገር ግን እጅግ ያሳዝናል። ከዚህ ጋር ተያይዞ የምነግራችሁ ነገር ወይንም ደግሞ የማስተላለፈው ነገር ሙስሊም ሆነን እነሱን የምንደግፍ በገንዘብ ሆነ በሞራል አለና፣ ና እባካችሁ ይህ ነገር መጨረሻችን አሳምረውም ልንጠነቀቅ ይገባል። ከእንደዚህ አይነት አስጸያፊ ተግባር ልንርቅ ይገባል። ያን አስተሳሰብ የሚኖረን ሰዎች ብዙዎቻችን አለን ብዬ አምናለው። በምንም ሁኔታ እነሱን ልንደግፍና እነሱን ልናሞካሽ ወይም በሞራልም ሆነ በገንዘብ ልናስብ ልንደግፋቸው አይገባም። ራሳችሁን ከእንደዚህ አይነት ተግባር እንድታርቁ ለማለት እወዳለሁ። መቼም እንደነዚህ አይነት ሰዎች አይጠቅሙንም። ከእምነታችን በላይ የሚጠቅመን ነገር የለም። መጨረሻችን የሁላችን መጨረሻ አላህ ያሳምር ለማለት እወዳለሁ። ከዚህ ጋር ተያይዞ የተለያዩ መረጃዎችም ከወጡ እንግዲህ የማስደምጣችሁና የማሳያችሁናል። በትናንትና አመሻሹን የተፈጠሩ ይህን ይመስላል። እጅግ እጅግ ያሳዝናል። ኢማሙን ጨምሮ አራት ሰዎች እንደተገደሉ ኢማሙ እንኳን ደግሞ አዛናቸውን እንኳን ሳይጨርሱ ነው። አላህ የሸሂድነትን ጸጋ ያጎናጽፋቸው ለማለት እወዳለሁ። እጅግ እጅግ በጣም ያሳዝናል። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? አላህ ይጠብቀን። ብቻ በጣም ያማድ ወላሂ፣ ብዙ ሙስሊሞችና ኡስታዞችን ጭምር መላው ኢትዮጵያን ጭምር ያሳዘነ ክስተት ነው። ባለተረኛ ወሎ ሁናለች። እጅግ ያሳዝናል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።